ሰላም ውድ ተመልካቾች እንዴት ናችሁ? ዛሬ እንደ ዘላይን ማራኪ ሲበሉት የሚጣፍጥ ምግብ ይዤ እላችሁ መጥቻለሁ። ተከታተሉኝ። እዚ ጋር በመጀመሪያ ድንች አለን። ድንቻችንን ለጠን አዘጋጅተናል። የተላጠውን ድንች እንግዲህ ወደ መቆራረጡ ነው የምንሄደው። ውድ ቤተሰቦቼ እንግዲህ በመጀመሪያ ድንቻችንን በዚህ መልኩ እንቆርጠዋለን። እንደስከቆረጥ ነው በኋላ እንግዲህ ባለን ቅርጽ ማውጫ ቅርጽ እናወጣለታለን። እንድንቻችልን እኔ የኩኪስ መስሪያው ስለነበረ በእነሱ ነው የማወጣው። እናንተ እንግዲህ ባላችሁ የቅርጽ ማውጫ ተወጡታላችሁ። እንደዚህ የኩኪስ መስሪያ ካላችሁ በኩኪስ መስሪያውም ማውጣት ትችላላችሁ። ተመልካቾቼ በጣም ቀላል የሆነ አሰራር ነው፣ ግን ለልጆች በተለይ በጣም አሪፍ ነው። እንደዚህ ቆንጆ የሆነው ሲያዩት ደስ እያላቸው ይመገቡታል። እንደዚህ ወፍራም መስሎ ከታየን ቀጠን ቀጠን እናደርገዋለን። እኩልም እንዲሆንልን ቶሎም እንዲበስል ማለት ነው፣ አንዱ ወፍራም አንዱ ቀጭን እንዳይሆን። በዛ ላይ ደግሞ ሳሳ ሲል ቶሎ ይበስልልናል። እንግዲህ እንደዚ አድርገን በቅርጽ ማውጫው እንደስ ከወጣ ነው በኋላ ይህን ዳርዳሩን ከዳር ከዳር ያለውንም አንጥለውም፣ እሱንም መልሰን እንጠቀመዋለን። ውዲ ቤተሰቦች እንግዲህ እኔ እንዳልኳቸው የኩኪስ መስሪያ ስለነበረኝ የተለያዩ ቅርጽ ማውጫዎች ስላሉ በእነሱ ነው እያወጣሁት ያለሁት። እንግዲህ በዚህ መልኩ በተለያየ ቅርጽ ማውጫ እንደዚህ እናወጣዋለን። በነገራችን ላይ እንደ ስናያቸው በጣም ነው የሚያምሩት እና ለልጆቹ በጣም ደስ እያላቸው ነው የሚመገቡት። ለቤት አዲስ የሆናችሁ ስራዬን የወደዳችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰቡኑ ነባሮች እንደተለመደው ላይክ፣ ሼር፣ ኮሜንት በማድረግ አበረታቱይ። ለምታበረታቱይ ከልብ ነው ማመሰግነው። ክበሩልኝ። እንግዲህ ያዘጋጀነውን ድንች እንደዛ አድርገን ሁሉንም እናስተካክለዋለን። ውድ ቤተሰቦች ውድ ቤተሰቦች የሆነ አፕሊኬሽን አለ፣ ሊንኩን አስቀምጥላችኋለሁ ከታች ተጠቀሙበት። ቀላል የሆነ አሰራር ነው። በሊንኩ መሰረት ገብታችሁ፣ ሊንኩ ስትጫኑት ቀጥታ ወደ አቡ ይወስዳችኋል። ሊንኩን ተዋርዱት አላችሁ። ከዛም ከዛ እድሜ ጾታ ነው የሚጠይቃችሁ፣ እሱን ትሞላላችሁ። ከዛ የሚሞላ ቁጥር አለ እሱም ሞልታችሁ ተጠቀሙበት። በጣም ቀላል የሆነ አሰራር ነው። ቁጭ ብሎ ብቻ የሚሰራ ነው። ገንዘብ የሚገኝበት ነው። ውድ ቤተሰቦቼ መቼም ዛሬ ሁሉም ሰው ሶሻል ሚዲያ ላይ የሚሰራው ገንዘብ ለማግኘት ነው እንጂ ለሌላ ነገር አይደለም። ቲክቶክ ላይ ብትሄዱ፣ ዩቱብ ላይ ብትሄዱ፣ ፌስቡክ ላይ፣ የተለያየ ቦታ ላይ ሁሉም ላይ ገንዘብ የሚሰራበት ነው። ስለዚህ ይኛው ደግሞ ምንም አይነት እውቀት ወይም ምንም አይነት እንትን ይዞ ስለማያስፈልገው በዛ መሰረት ተጠቀሙበት። እንግዲህ እንትናችንን እፈላ ውሃ ውስጥ እንደዚህ እናስገባዋለን። ውሃው እየፈላስ ነበረ። ካጠብነው በኋላ እንደዚህ እናስገባዋለን። እንደምታዋቸው እንግዲህ እንደዚህ ያምራሉ። ከዛም ደግሞ ያንን ዳርዳሩን የቆራረጥነው እሱንም አንጥልም፣ እሱንም እንጠቀማለን። እሱንም አብረን እንደዛ አድርገን እንጨምረዋለን። ለአንድ ለአምስት ደቂቃ እናበስለዋለን። ተመልካቾች፣ በነገራችን ላይ አንዳንድ ድንች ቶሎ አይበስልም። አንዳንዱ ድንች ደግሞ ቶሎ ይበስላል። ይሄ ድንች ቶሎ የሚበስል ስለነበረ በአምስት ደቂቃ ውስጥ በስሏል። ስለዚህ እንደዛ አድርገን እናጠነፍፈዋለን ውሃውን። በቃ ውሃችንም በዚህ መልኩ እናጠነፍፈዋለን። እንግዲህ ሌላውን ስራ እንሰራለን እዚህ ጋር ዘይት እናደርጋለን። መጥበሻችን ላይ ትንሽ ዘይት እናደርጋለን። እንግዲህ ትንሽ ዘይታችን ጋለ ሲልልን ነጭ ሽንኩርት ነው የምንጨምረው። ነጭ ሽንኩርት፣ በረጃጅሙ የተቆረጠ ቃሪያ፣ ሽንኩርት፣ ካሮት፣ ሁሉም በረጃጅሙ የተቆረጠ ነው የተከተፈ። ይህ የምታዩት ነጭ ሽንኩርት ነው ቤተሰቦቼ። ነጭ ሽንኩርቱና ዘይቱን አንድ ላይ እንጠብሰዋለን። እንግዲህ በዚህ መልኩ ትንሽ ከጠበስ ነው በኋላ ነጭ ሽንኩርት ቶሎ ነው የሚጠበሰው እና ቶሎ ነው የሚያራው። ስለዚህ ፍጥነት ይጠይቃል። ቶሎ መጨመር አለብን። ወደዛ ወደዚህ መዟዟር የለብንም። እንግዲህ ያንን ያዘጋጀ ነውን የቀቀልነውን ድንቻችንን እንጨምራለን። እንግዲህ በዚህ መልኩ ጠበስ ጠበስ እናደርገዋለን። አሁን ከነጭ ሽንኩርቱ ጋር ብዙ ጊዜ አይፈጅም፣ ምክንያቱም መጀመሪያ ላይ የበሰለ ስለሆነ እንዳጋጣሚ ትንሽ መስሎ ትንሽ መጥበሻ ነው የተጠቀምኩትና ትንሽ ለማገላበጥ አልተመቼኝም። ሌላ ትልቅ መጥበሻ ላይ ደግሞ መገልበጡ ቀም አለቃለቅ ነው ብዬ በቃ በዙ እንትን ትናልኩት። እናንተ ሰፋ ባለ መጥበሻ ጥበሱት። ለምን ለማገላበጥ እንድመቻችሁ ማለት ነው። ከዛ ግማሽ ማንኪያ የሚሆን በርበሬ እንነሰንስበታለን ። እንግዲህ ከበርበሬያችን ጋር እንደዚህ አዋህደ ነው አለ አንድ ላይ። ከዛም ካሮታችንን እንጨምራለን። ካሮታችን የሀገራችን ካሮት ብዙ ሰዓት አይፈልግም። ለዛ ብዙም ሰዓት እንትን አላልኩትም። ወዲያው ሽንኩርቱን የጨመርኩት ሽንኩርቱንም ቃሪያውንም ሁሉንም አንድ ላይ ጨምረን ለአንድ ለሁለት ደቂቃ እናገላብጠዋለን ውድ ተመልካቾች፣ ያላሳይኋችሁ ነገር ጨው ጨምር ያለው መጀመሪያ ከድንቹ ጋር ውሃው ላይ ሳገነፍለው ማለት ነው። እንግዲህ እንደምታዩት በዚህ መልኩ አንድ ላይ አቀላቅ እያዋለው በጣም ነው የሚያምረው ከለሩ። እንዳልኳችሁ ለልጆች በጣም አሪፍ ነው ያልኳችሁ። እንደዚህ ሲያዩት በጣም ነው ደስ የሚለው። እንግዲህ እንደዚህ ቆንጆ ሆኖ በስሎልናል። እንግዲህ የተሰራ እንትን አለኝ ሰላጣ፣ ነጭሩዝ ሩዝ አለ። በሰላጣ እና በነጭ ሩዛችን እንደዛ አድርገን መጠቀም እንችላለን። አንዳንድ ቀን እንደዚ ላይነት ቆንጆ ነው። በዛ ላይ ደግሞ የጾም ሰዓት ደግሞ ምን ልስራ ብሎ ለሚያስጨንቀን እንደዚህ እንደ አማራጭ የሚሆን እና ውድ ቤተሰቦች፣ ጣም ደግሞ በጣም ነው የሚጣፍጠው። ሞክሩት። ያላሳየኋችሁ ነገር ግን ከሙን ጨምር ያለው የተፈጨ ከሙን ጨምሬበታለሁ። ውድ ቤተሰቦች፣ ግማሽ ሻይ ማንኪያ የተፈጨ ከሙን ጨምር ያለው እና በጣም ነው የሚጣፍጠው። እንደምታወት እንግዲህ በሰላጣ በሩዝ ከፈለጋችሁ በእንጀራም እንደ ጥብስ መጠቀም ትችላላችሁ። እንደዚህ ቆንጆ ነው፣ በጣም ነው የሚጣፍጠው። ሰርታችሁ ሞክሩት ውድ ቤተሰቦቼ፣ ላይክና ሼር ኮሜንት ማድረጋችሁን አትርሱ። ምንም ዋጋ የሚያስከፍለው ነገር የለም።